ሰላሳዎች ቆይታ እያደረጋችሁ ያላችሁት ከ20 30 ዝግጅታችን ላይ ነው። አሁን ደግሞ ወጣ ብለን አዳዲስ ነገሮችን የምንሞክርበት የወጣ እንበል ሰዓታችን ላይ ነው ያለ ነው። አዶኒ ደግሞ ወጣ ብላ አዲስ ነገር ታሳየናለች። ምን ይሆን የምታሳየን? ወጣ እንበል ሰላሳዎች፣ እንዴት ናቸው? የምንገኘው የወጣ እንበል ሰዓታችን ላይ ነው። ዛሬም እንደተለመደው ከሌሎች ወጣቶች ጋር አዲስ ሰላም ሀይ። ሰላም አለው። ሰላም፣ እንተዋወቅ። አቤኔዘር እባላለሁ። ከዚህ በፊት 20 30 ፕሮግራም ወይ ታውቃለህ? አዎ፣ አይቻል። ስኬት ማረግ ከጀመርክ ስንት ጊዜ ሆነ? ስኬት ማረግ ከጀመርኩኝ አሁን አንድ 14 ዓመት ይሆነኛል። 14 ዓመት። እንዴት ጀመርክ? የመጀመሪያ ጊዜ ቪዲዮ በማየት ነው። ምን አይነት ቪዲዮ? የስኬት ቪዲዮ። አርቶ ሳይ የሚባል ስኬተር አለ፣ የፊንላንድ ስኬተር እና የሱን ቪዲዮ በማየት ኢንትረስቱ ያኔ ነው። ከዛ ስኬት ቦርድ አገኘሁኝ ፐርፌክት ስኬተር ለመሆን ስንት ጊዜ ፈጀብህ? አሁንም ፐርፌክት ነኝ ብዬ አላስብም። እውነት ለመናገር ብዙ የሚቀረኝ ነገሮች አሉ። ግን ጎበዝ ለመሆን አንድ ሁለት ሶስት ወር ይፈጃል፣ በደንብ ቀጥ ብሎ ለመንዳት። በደንብ ምክሬን ከሰማሽ በአንድ ቀንም የዛሬ 14 አመት ስኬትቦርድ እንደል ማድረጊያ ቦታ ነበረ። የት ነበር ስኬት የምታደርገው? እዚሁ ሳር ቤት የባስ መቆሚያ አለው፣ እዛ ላይ ነበር የምናደርገው። በጣም ስኬት ሲያደርጉ ያቀነው ስለሆነ እየሞከርኩ መሃል መሃል ላይ ብጠይቀስ ደስ ነው የሚለው። አልወድቅም እኔ ልትወድቂ ትችያለሽ። አታስፈራሪኝ አትወድቂም ትችያለሽ ምናምን ተብሎ ነው እኔ አትወድቂም እሺ ትችያለሽ፣ ግን ውሸት ነው የሚሆነው እኔ ወድቄ ለምን እጄ አንቺን አትወድቂም ማለት እሺ ታስሞክረኛለሽ? አዎ ታስሞክርሻለሁ። ደስ ነው የሚለው ሰው እንደ አንድ ጀማሪ ስኬተር መጀመሪያ ማወቅ ያለብኝ ነገር ምንድን ነው? መጀመሪያ ማወቅ ያለብሽ ማግኔት የለውም። ስንዘል ማግኔት አይደለም። ከእግራችን ስር ተጣብቆ ወደ ላይ የሚል ነገር አይደለም። ልጅ እያለሁ እኔ እንደዛ ነበር የሚመስለኝ። ከሆነ ቦታ ላይ ሲዘሉ ሳይ የሆነ እግራቸው ላይ ማግኔት ያለ ነበር የሚመስለኝ፣ ግን አይደለም። ይሄ ይሄ ብርጭቆ ወረቀት ነው እዚህ ላይ ያለው፣ እግራችን ግሪፕ እንዲኖረው በደንብ አርገው እንዲይዘው። ከዛ ሰባት ሌየር ያለው ፕሌን ወድ ነው ይሄ። ኬኔዲየን ፕሌን ወድ ይባላል። ከዛ አራት ጎማ ያለው፣ የተለያዩ ጎማዎች አሉ። ቤሪንግ ያለው ይሄ ደግሞ ትራክ ነው ስኬትቦርድ ይባላል ማለት ነው። መጀመሪያ ይሄንን እናውቅ። ከዛ ቀጥሎ አቋቋም ነው አሁን እነዚህ የምታያቸው አራቱ ብሎኖች አሉ። እዚህ ጋር አሉት ማለት ነው። ቀኝ ግርሽ እነሱ ጋር ይቆማል። ግራ ግርሽ እነዚህ የቆማል ይቆማል ማለት ነው። ከዛ እንደዚህ ብለሽ ነው። አሁን እንደዚህ ለምንድን ነው እንደዚህ ብዬ መቆማ ባላንሴን ለመጠበቅ አንድ ወደ ግራ መዞር ስፈልግ፣ እዚች ጋር ከጉልበቴ ዝቅ ብዬ ጫንለዋለሁ ከዛ ወደ ቀኝ መዞር ስፈልግ ደግሞ የኋላኛውን ጫንለዋለሁ ማለት ነው። ባላንስ ምጠብቅ ነው። ለመዞር ነው ሴንተር ላይ መሆን ያለው። እሱ ጋር ከመድረሳችን በፊት መጀመሪያ አወጣጡን አስተምርሻለሁ። ቦርዱ በቀኝ በኩል ይሆናል። ሁለት እግርሽን የቀኝ እግርሽን መጀመሪያው ብሎን ጋ ታወጫታለሽ ማለት ነው። ስታወጪው ቀጥ አይልም እግርሽ። ትንሽ ዘነፍ አድርገሽው ነው የምታውቂው። እንደዚህ አድርገሽ እዛ እንደዚህ ከሄድሽ በኋላ የኋለኛው እግርሽ አራቱን ብሎኖቹን ቦልቱ ላይ ድፍን ያደርገዋል ማለት ነው። ልክ ያኛው እንደወጣ ይሄኛው ደግሞ ይዞራል ከሰውነትሽ ጋር አብሮ ማለት ነው። ገባሽ? ሶ ፈርስት በዚህኛው በኩል መቆም ቦርዱ በአንቺ ቀኝ በኩል መሆን አለበት አንቺ በግራ መሆን አለብሽ ማለት ነው። ቀኝ ግርሽ ቅድም እንዳሳየውሽ ከፍ ከፍ፣ ከዛ ገፋ ታረጊና የኋላውን አለ። ምንም አትወድቂም፣ እንዳትፈሪሽ ሙሉ ለሙሉ ወደ ውጪ የኋላውን አራ ከዛ ይሄኛው ወዲያው ነው መዞር ያለበት። ባላንሴሽን አሁን የሩሽ ማለት ነው። ከዛ ለመውረድ ድጋሚ እቺኛዋን ወደ ቅድም ወደ ነበረችበት ቦታ መልሳታለን ማለት ነው። ከዛ ይሄኛው ይወርዳል እንደዚህ እንደ አይደለ ስቴፕ 2 ስቴፕ 3፣ ከዚህ ለመውረድም መልሰሽ ሶ፣ ይሄ ነው ዋናው። ይሄ ነው ይሄንን ከቻልሽ፣ ሌላ ሁሉ ነገር ቀላል። አሁን ብቻሽን ለማለት ሞክሪ፣ እኔ አጠገብሽ ነኝ፣ አትወድቂ። አንድ፣ ጎበዝ። ሁለት። ፍጥነት ያስፈልገዋል። አየሽ አይደለ፣ ባላንስሽን እኮ ስተሽ ነው እኔ ላይ እንዲወድቀሽ ነው ያልሽው። ስለዚህ ባላንስሽን መጠበቅ አለብሽ። ሙሉ ለሙሉ ሰውነትሽ ቦርዱ ላይ ነው መቆም ያለበት ልክ ሲቆም ይህኛው እግርሽ ዞር አለበት። አሄድም አለ የማሄደው እኮ እግርሽን እንደዚህ ስታደረጊው ሙሉ ሰውነትሽ ፕሬስ ያደርገዋል ጎማውን ከመሬቱ ጋር። ስለዚህ አሄድ አለ አለ ውጭ በጣም ቀላል። ያ ግን በአንድ ደቂቃ ባልሞላ ጊዜ ውስጥ እኮ ተረዳሽው ማለት ነው አይደለ? ብዙ ጊዜ ሰው ልጅ ጊዜ የሚሳሳቱት ምንድነው እግራቸውን እንደዚህ ብሎ ነው የሚጀምሩት። እንዲህ ብሎ ይጀምሩና ወይ እዚህ ጋር ይወጡታል፣ ከዛ ባላንሳቸውን ለመጠበቅ ይከብዳል ማለት ነው። ግን ይሄ እንዲህ በሆነ ሰዓት የፈለግሽውን ማድረግ ትችያለሽ። ስለዚህ አሁን ራስሽ ተነጃለሽ፣ ያለኔ እርዳታ ተነጃለሽ። ሰው እሞክራለሁ ሳይሆን እንሄዳለሁ በይ

እንደ ነበረ አዲስ። ማን ነው የሚያስነዳኝ? አሁን እስኪ ሰማሃል፣ ታስነዳሻለች። ሰማሃል በጣም ጎበዝ ናት። አይዞሽ። ይሄኛው መጀመሪያ የፊት ግራ የሚወጣው ከዛ ዞር ከዛ ወደኋላ ሲሆንብሽ ወደ ፊት ዘግዘግ ወደዚህ ዘግዘግ በይ። አይሹ ይሄን ተወርጃለሽ። ችግር የለም አይዞሽ። እየተወደቀ ነው የሚለመደው። አይዞሽ፣ አሁን ምንም አልወደቅሽም ገና ነው። መጀመሪያ ከወደሽ ቀጥታ ይዋለሽ ስንት ጊዜ ሆነሽ አንቺ መልመድ ከጀመርሽ እኔ አመት ከስምንት ወር ይሆነኛል በአመት ከስምንት ወር እንደዚህ ስትነጂ የነበረው እንዴት መንዳት ጀመርሽ ጓደኞቼ ነው እኔ ጓደኛ ነበረኝ ስኬተር ና አብሬያት መጥቼ ከዛ ነው የለመድኩት አሁን ቀን በቀን ምትነጂው ቀን በቀን አይደለም በረፍት ሰአቴ ነው ቅዳሜና እሁድ ብዙ ጊዜ ተማሪ ነሽ አይደል ተማሪ ነኝ ኮሌጅ ነኝ ኮሌጅ ስለዚህ ተስፋ አለኝ። የሚለምድ ይመስልሻል? በደምብ ከዛን ጀምረ አሁን ከዛ ከምን ማለት ከዛ ከጥላው ጀምረን እዛ ውስጥ መግባት እንለምዳለን። ችግር የለም። እንደዚህ በአስኬድሽ አሁን በቃ ባላንስ፣ በቃ እገፋሻለሁ። ስፒድ። ያ አይዞሽ አይዞሽ ምንም አትፍሪ። በቃ ቀጥ ብለሽ ማይጨ ፊትሽን፣ መሬቱ እንዳታዩ እግርሽን ባላንስ አርጋ ሰርገሽ ቀጥ ካልሽ ራሱ ይመለሳል። አሁን ለጠቀም እሺ፣ ይሄ ይሄ ይሄ ይቀርታ። አይዙሽ አይዙሽ። አሁን እንዴት መሰለሽ፣ ይሄን ወደ ኋላ ስለምትይ ነው። እስኪቱ ጥሎሽ ይሄደ ነው። ወደፊት በይ፣ እንዴት በይ አ ወደ ኋላ እንዳመጪ

እዚህ እንግዲህ ትሪክ እየሰሩ ነው። እነሱ አሁን የብዙ ዓመት ልምድ ያላቸው ናቸው። ኢትዮጵያ ስኬት ነው የሚነዱት እና ትሪክ እየሰሩ ነው። አንቺ ትሪክ መስራት ትችያለሽ?

ኢትዮጵያን ወክላችሁ ራሽያ ሄዳችሁ ሰሞኑ እንዴት ነበር? አሪፍ ነበረ። ኢትዮጵያ ውስጥ ብዙ ምትታወቁ አይመስለኝም። ኦዲየንሳችን አብዛኛው እኛ ሀገር ውጭ የውጭ ሰው ያለው ከድሮ ጀምሮ የሶሻል ሚዲያ ፕላትፎርሞችን ስለምንጠቀም የዛኔ ስናሳድጎ አብሮን የተከተሉት ሰዎች የውጭ ሀገር ሰዎች ነበሩ ቤዚክሊ ማለት ነው። እና አብዛኛው ጊዜ ኦዲየንሳችን የውጭ ሀገር ሰዎች ናቸው። ግን ናውአዴይስ ከተማችን ላይም ስኬትቦርዲንግ በጣም እየተስፋፋ ነው ምናምን ሶ በልጆቹም አካውንት ሊሆን ይችላል፣ በሶሻል ሚዲያ ፕላትፎርም ሊሆን ይችላል። በተለያዩ መንገድ ሰው አዌርነሱ አለው በአሁኑ ሰዓት ማለት ነው። ስኬት ቦርዲንግ ምንድን ነው የሚለውን ነገር ለሰው እንዲረዳ ለማድረግ እሱንም ላይ እየሰራን ያለ ነው። ስኬት ማድረጊያ ቦታዎች ላይ ራሳችሁ ቆፍራችሁ እንደምትሰሩ ነው የሰማሁት። ስኬት ቦርዲንግ በባህሪው የራሱ የሆነ ካልቸር አለው እና ያንን ካልቸር አንደርስታንድ የሚያደርገው ስኬተር ብቻ ነው ላይክ እስኪ እዛ ቦታ ላይ ስትሆኝ ነው ያንን ካልቸር አንደርስታንድ አድርገሽ ምን እየተካሄደ ነው የሚለው ነው ታውቂው፣ ማለት ነው። የኳስ ሜዳ ምናምን፣ የብዙ አይነት ሜዳዎች ኢትስ ላይክ ቤዚካሊ ምን አይነት አሰራር አላቸው ምናምን ተብሎ ኦፊሻል የተቀመጠ ነገር አለው። ስኬት ቦርዲንግ ግን የራሱ አርት ነው። ለምሳሌ እዚህ ጋር ይሄ ቦክስ አለ አይደለ፣ ዊ ከድብዱ ክብ ማድረግ እንችል ነበር። በክብም ሊሆን ይችላል። ሶ ያንቺ ኢንተረስት ነው የሚወስነው ግን ቤዝዶን ላይክ ዳት ሪያሊቲ አንቺ አሪፉን ነገር መርጠሽ አሪፉን ነገር መስራት ያንቺ ኃላፊነት ይሆናል ማለት ነው። ቦታ ነው የሚሰጣችሁ መንግስት ነው መንግስት ነው እስካሁን እያዘጋጀልን ያለው። በዚሁ አጋጣሚ መንግስትን በጣም መመስገን እንፈልጋለን። ይህንን የሚያክል ሶስት ሺህ ካሬ ቦታ በቃ እነዚህ ሰዎች ይስሩት ብሎ ኃላፊነት ተሰጥቶ ማመኑ ራሱ አንድ ነገር ነው። ነው ይሄን ስኬት ፓርክ የሰራው እዚህ ማ የኮሚኒቲ ማለት እዚህ የሚሰሩ ስኬት የሚያደረጉ ልጆች ናቸው ማለት ነው ዴፊኒትሊ ይሄ ነገር እንደዚህ ቢሆን ይሄ ነገር እንደዚህ ቢሆን ምናምን ብለን ነው አስተካክለን እዚህ ደረጃ አሁን በምታዩ ፐርፌክት ሁኔታ ማለት ነው። ስንት ሰው እንደሚያስተናግድ? ከ60 በላይ ሰው አለ። 60 ሰው በቃ ተፍታ ብሎ ምናምን እየነዳ ነው። ስለዚህ ማንኛውም ወጣት ስኬት ቦርድ መልማድ የሚፈልግ ወጣት እናንተ ጋር ቢመጣ ያለምንም ክፍያ ነው የምታለማመዱት? ዴፊኒትሊ። ሶ እኔ ቤዚክሊ ማስበው ካልቸሩ ሰፍቶ ብዙ ስኬተሮች እና እነዛ ስኬተሮች ደግሞ ብዙ ፓርክን እየሰሩ ከዛ ደግሞ ዓለምን የሚያስጠራ ዓለም ላይ ላይ ትላልቅ ውድድሮች ላይ ትላልቅ ስቴጆች ላይ ሄደው የኢትዮጵያን ስም ማስጠራት የሚችሉ ሰዎችን ለመፍጠር ነው ሀሳባችን ማለት ነው። ፐብሊክ አድርገሹ ክፍት አድርገሹ ማንኛውም ሰው መጥቶ ይዝናናበት ሞታ መሆን መቻል አለበት ብዬ አስባለሁ። ምክንያቱም አቅም የሌለው ብዙ ሰው ሊኖሩ ይችላል። የመክፈል አቅም ብቻ ሳይሆን በቃ ላይክ ኮምፈርተብል ሆነው ሰው መምጣት አለበት ይሄ ቦታ እንደ ቤቱ ሆኖ መጥቶ በቃ ነርቶ ምናምን መሄድ መቻል አለበት ብዬ አስባለሁ። ነው ወጣቶች ጊዜ ማሳለፊያ ቦታ በጣም እንፈልጋለን እና ለብዙ ወጣቶች ደስ የሚል ቦታ ነው ብዬ አስባለሁ እኔ ይሄ ሁሉ ስኬት እራሱ ይኖራል ብዬ አላሰብኩም ነበር። የሆነ ነገር አምልጦኛል። ከመዝናናቱም አልፎ አገር ወደ ማስጠራት ድሪማችን ትልቅ ነው። ኦሎምፒክ ላይ ትላልቅ ስቴጆች ላይ ነው። ስለዚህ ትንሽ ተለማምጃለሁ ብዬ አስባለሁ ልሞክርና ፕሮግራም ይዘጋለሁ ማለት ነው። አንድ ላስሞክርሽ? በእኔ ኃላፊነት እንግዲህ ሃያ ሰላሳዎች የዛሬ የወጣንበት ፕሮግራም ይሄን ይመስል ነበር። በወደቀነታችሁ እንዳፈሩ በጣም ነው የሚያዝናናው፣ በጣም ነው ደስ የሚለው። እንዲሁም ደግሞ በ7696 ኤስ ኤም ኤስን እያስቀደማችሁ እኔ መልመድ እፈልጋለሁ ለምትሉ አራት ወጣቶች ነጻ የስኬቲንግ ልምምድ ይሰጣቸዋል ማለት ነው። የሚቀጥለው ሳምንት ከሌሎች ወጣቶች ጋር በአዲስ ሙከራ እስከምንገናኝ ድረስ ባይ።